የአዲስ አበባ ከተማ አስተዳደር የጤና ተቋማትን ተደራሽነት ለማስፋት በተለያዩ ክፍለ ከተሞች የጤና ተቋማት ማስፋፊያ አከናውኗል። አዲስ ሚዲያ ኔትወርክም ማስፋፊያ ከተደረገባቸው የጤና ተቋማት መካከል የካ መሳለሚያና ቤላ ጤና ጣቢያዎች ተገኝቶ አገልግሎቱ ምን እንደሚመስል ቅኝት አድርጓል። በጤና ተቋማቱ ማስፋፊያ ከመደረጉ በፊት በርካታ ችግሮች ይገጥሙ እንደነበርም ተገልጋዮቹ ያስታውሳሉ። በፊቱ ያለው በቃ ወረፋ ነው። በዛ ላይም የሆነ የደሽ ላቦራቶሪ ስቴጂ ያለው ነገር የለም ነው እዚህ የለንም ይሄ ነው ኬሚካል የለንም ነው። በፊትማ በፊት በጣም እንንገላታለን። መድኃኒት የለም ይባላል ህዱ ከላማ እንባላለን እዛ ታይ ከላማ ስንሄድ ደግሞ የለም ይሉናል፣ አማኔ ለህዱ ይሉናል። በጣም እንንገላታ ነበር ብሎ አንደኛ ድርጅቱ ሰውም መጠነኛ ነው ያለው ሰው ቁጥሩም መጠነኛ ነው። ለማስተናገድም ብዙ ጭንቀቶች ትልልቅ ነበረ። ያ ይደረጋል እንግዲህ አንዱም የስራተኛው ውስነት አለ። ዛን ጊዜ በጣም ምቹ የሆኗል ይህ ቦታ ያኛው ብርድም ነበረው፣ በጣም በጣም ንፋስ ነበረው። እንደውም ያ ከባድ ነበረ። የተደረገው ማስፋፊያ ተገልጋዮችን ከእንግልትና መጉላላት ስለመታደጉም ተነግሮለታል። ና ረምና አይነ እይታስ። ከዛ ተትንንሹ ቤት ወጥተንስ ወደዚህ ወለል ወለል ብለን ይሄን ሁላ የመሰለ ውስጥ ገብተን ምን እንደው በሽታው ይቀንሳል እንጂ፣ በእውነት አሁንማ ሰፊ ነው በጣም። አዎ በፊት ጠባብ ነበረ፣ አሁን ሰፊ ነው፣ ቆንጆ ነው። መተን እንደ ልባችን ነው እንትን የምንለው ወንበራ እና ጣምና እንል ተሰናግደን እንሂድ ያለን አሁን ያለውና የድሮ ልታወዳደር የምችለው ነገር አይደለም። ኢንቫይሮመንቱ አሁን ጤና እንትኑ ብታዩ ግቢው ግቢው ስፋት ያለው የተለያየ ዲፓርትመንቶችን ለታካሚ ኢንቫይቲንግ ነው ነው ስለዚህ ያለው የጤና ላይ እየተሰራ መንግስት እየሰራ ያለው የጤና ላይ በጣም ጥሩ የሆነ ነገር ነው እየተሰራ ያለው አሁን አንደኛ ቤታችን አጠገብ መጥተዋል ሁለተኛ ደግሞ ተቋሙ ደግሞ በደንብ ሰፍተዋል ሶስተኛ ደግሞ ባለሙያዎች ሰዎች በሙያቸው የሚያገለግሉ ሰዎችን አግኝተናል። በይበልጥ በይበልጥ አሁን እንዳልኮሽ ይሄ ቤት ይሄ ፎቅ ከተሰራ ጀምሮ ብዙ ሰራተኛ ቀጥሯል። ለህዝቡም ጥሩ ሕክምና እያደረግን ያለው ማስፋፊያው፣ ለታካሚዎች ብቻ ሳይሆን ለጤና ባለሙያዎችም ምቹ የስራ ቦታን ፈጥረዋል። የማስፋፊያው ኖርማሊ አሁን በፊት ከነበረው ሩም ጋር መስፋቱ ሰርቪሱም ትንሽ ጨምሯል። ለምሳሌ በፊት የአልጋ ማለት ነበረ። አሁን ኢመርጀንሲ ላይ አንድ አልጋ ብቻ ነበረ የነበረው። ይሄኛው አሁን ኢመርጀንሲ ሬድ ዞን ነው ያለው። ከጎን ደግሞ አንድ ሰፊ ክፍል አለ፣ አራት አልጋ ያለው ማለት ነው። ያ ማለት ምንድነው ቢያንስ በአምስት አልጋ ጨምሯል። የሩሙ መስፋት በደንብ ፔሸንቶችን ፍሎ እንዲጨምርና ያሉ ፔሸንቶችን በድንገተኛ ሐኪም እንዲታዩ ማድረግ ችለናል። ሪፌራሎች የሚበዙበት አጋጣሚ ነበረ ይሄ ህንጻ አንደኛ መስፋቱ አንደኛ በጣም ምቹ አካባቢ ነው ያለው። ከዛ አልፎ ደግሞ ኢምፔሽንት ምክንያቱም በጣም ተኝቶ በመታከሙ በጣም አሪፍ ነው። መንግስት ለጤናው ዘርፍ ትኩረት ሰጥቶ በመስራቱ በማህበረሰቡ ዘንድ የሚነሱ የአገልግሎት ጥያቄዎች ተቀርፏል ያሉት ደግሞ የጤና ተቋማቱ ሜዲካል ዳይሬክተሮች ናቸው። ስራ ከጀመረን አንድ ወራችን ነው እንግዲህ በፊት ከ250 እስከ 300 ሰው በቀን አገልግሎት ያገኘ ነበረ። በተለይ ይህ ህንፃ ከተመረቀ ጊዜ ጀምሮ በጠዋት አንድ ሳት ተኩል ነው ስራ የሚጀመረው። አንድ ሳት ተኩል ብትመጡ ካርዶቶ ስራ ይጀመራል። እንደዛም ሆኖ ህዝቡን እያያችሁት ነውና እስካ አሁን እንግዲህ ከ450 እስከ 500 መቶ ሰው በቀን ይጎበኘናል ማለት ነው። ችግሮች ነበሩ። በቃ ኦቨርኦል ችግር ነበር። አሁን የመስፋፊያ ከተሰራ ጀምሮ ሰርቪሳችንን በማስፋት ባስተኝቶ ህክምና በተለይ ሪፈራሎችን በመቀነስ ወደ ሆስፒታል የምንልካቸውን ታካሚዎቻችን ወደ ስታንዳርዱ ለማስገባት ከአንድ ፐርሰንት በታች ነው ሪፈር እንድናደርግ ኤክስፔክት የሚደረገው ያንን ለማስጠበቅ ባለሙያዎቻችን ኮሚትመንት ወስደው እዚሁ አስተኝተው እዚሁ ያከሙ ነው ያሉትና የተሻለ ሰርቪስ ለማህበረሰብ የማህበረሰቡን ጥያቄ የመለሰ መሰረተ ልማት ነው። በጤና ተቋማት የሚደረገው ማስፋፊያ በሌሎች አካባቢዎችም ተደራሽ ሆኖ የማህበረሰቡን የአገልግሎት አሰጣት ችግር እንዲፈታ በትኩረት መሰራት እንደሚገባውም ተመላክተዋል።